እኔ አላገዝልሽም። አንቺ አሁን ፋኒ ስለተናገርሽው፣ እኔ ደስ ሊለኝ ዩጋ ዴሜት፣ ዩጋ ዴሜት፣ ደስ የሚለኝ መሰላችሁ እንዲ ሁላችሁም፣ ሁላችሁም። ኖ ኖ ኖ፣ እኔ እንደዚህ አይነት ዝቃጭ አይደለሁም። በምናገርበት እናገራለሁ፣ በተቀየምኩት እናገራለሁ። በሌላው ፕራውድ ሆንኩበት አስታውሶ ይንንቀን ራሱ። ምክንያቱም እኔ ስላልኩት አይደለም፣ አንቺም ስላልሽው አይደለም፣ ደሙ ነው የሚያናገረው። ዩጋ ዴሜት ሌላውን እኛ እንነጋገራለን በፊት ለፊትም ከሆነ እኛ እንጣላለን በውስጡም ከሆነ የምንጨራርስ ከሆነ እኛ እንጨራርሳለን አንቺ ግን እንደትነኪው ግን አልፈቅድልሽም እንደ ኦሮሞነቱ በሌላነቱ አደለም እንደ ኦሮሞነቱ እከክ ዛሬ ነው እንዴ ማንነትህ ትዝ ያለ ምን ነው ከዚህ በፊት አላየሻቸውን ቪዲዮቸውን ዩቱብ ላይ አላይሽም እንዴ ሲሰሩ አላይሽም እንዴ ኦሮሞንና ኢትዮጵያን ከፍ አድርገው ሲጠሩ አላይሽም እንዳንቺ መሳሪያ ማቀበል አለባቸው እንዳንቺ ዘር ውስጥ ተደብቀው የኔ ዘር ኖ ኖ ኖ አይልም። ምክንያቱም ኤስ ሚሽሊንግ ሚክስ ነው። ደሞ ዘር ይጠራካች ደግሞ የገመችው ልጅ ነው። እከካ አንቺም አለሽ የዮሐን የግብረ ጻድቅ ልጅ ሆነሽ ለኦሮሞ ኦሮሞ ኦሮሞ ናትንኩ ምን አባሽ አገባሽኛ። ለራሳችን አናንስ ሄጂ እና ዘመዶችሽን እዛ እርዳታ የሚያስፈልጋቸው ዘመዶችሽ ላይ ስራ ስሪ ያ ማንም ማን ማን እኛ በቂ ነን እኮ አልኩሽ። እስከ እስከ ዲቃላዎች አሉ እኛንም ይወዱ አሉ። አንደኛ ደግሞ ቆሮቆ እንደ አሮጌቶች አታስፈልጉም። ወጣት ነው፣ ይሄን ትውልድ ይሄን ዘመን የሚቀበለው ወጣት ነው። ወጣቱ ይሄድበት ያ። ቆሮቆ እንደ አሮጌቶች እዚህ ቁጭ በይና ብቻ እንዴ ሆኖ እንደዛ ሆኖ እንደ ተፈጥሮ እንዴ ላብሶ እንደዚ አድርጎ ዩ ኦኮቴ ኦኮቴ እከክ እከክ ያንቺን ልብስ ሲለብሱ ለምን አትናገሪ? ሊቃላናቸው አትይም እንዴ ወይ ማንነታቸው? አንቺ አንቺ ራሽ ማንነትሽ ትዝ ያለሽ አሁን፣ እሱንም ትግራይ ተጨፍጭፎ ተደብድቦ ካለቀ በኋላ በይሉንታ እንዲ እንዲብልሽ። ምክንያቱም ግማሽ ኤርትራንሽ ግማሽ ትግራይ ስለሆንሽ፣ ኤርትራ ትግራይን ስለደበደበ ደስ ብሎሻ። ቂምም አለብሽ በነገራችን ላይ ምክንያቱም አባትሽን ነው የገደለው፣ የትግራይ ህዋት ስለሆነ ገዳይ፣ ገዳይ ዘር፣ ጨፍጫፊ፣ ጨፍጫፊ ዘር፣ ደፋሪ፣ ደፋሪ ዘር ባንችና ባንች የተነሳ ነው ለህዝብሽ የተረፍሽው። ትናንትና ያንቺ ወንድሞችና ያንቺ እህቶች የወከልሻቸው ናቸው ዛሬ ሙሉ ኢትዮጵያ ላይ የበደሉትን የጨፈጨፉትን የዘረፉትን ዛሬ የገጠሩ ንጹህ የትግራይ ህዝብ እየተቀበለ ያለው አንደኛው ዘራፊ አንቺ ነሽ አንቺ ነሽ አንደኛው ገዳይ አንቺ ነሽ? ከነባልሽ ስንት ዓመት ነበር የተቀመጥሽ ኢትዮጵያ ከነባልሽ ስንት ዘርፊ አልነበረም እንዴ ለኤርትራ ባሊ ሲያቃጥር አይደለም እንዴ ወያኔ ጎቱት ያወጣሽ እከክ ደግሞ ለማያቅሽ እጅና ታጠኝ ለበኢትዮጵያ ዊነት ገብታቸው አይደለም እንዴ ነቅሎ ያወጣሽ እስከነዘርሽ ለኤርትራ እየሰለለ ባልሽ ጉድሽ የማይታወቅ ይመስልሻል? ሰላይ አንቺ እኮ አንቺ አለሽ አንቺ ድደባለሽ ባልሽ ማለት ነው። አስሮ አደለም የላከልሽ ባልሽ ይገባልኝ ብላ ታወራለች። እቺ ቆሮቆን አንቺን ብሎ እኔ ዘርና ዘር ነው። አንቺ ዘርና ዘርን የምታጋጨው በጥይት ነው። ሌላው ደግሞ ሶሻል ሚዲያ ላይ ማንነቴ ተነክቷል ሲል ነው። ገባሽ? ለዚህ ከሆነ ሁሉም አውቆባችሁ ሁሉም አውቆባችሁ ታሪክሽን ፍትፍት ታደርገው። ዛሬ አንቺ ወንድ ነሽ። እስቲ ከሲዩዲኗ ከሄለን የምትባለው ጋር እስኪ አንቺ በሰው ነሷን በሰው ታሪኳን እየሰጠሽ ማለት ነው። እከክ በስመ አብ። አንቺ ዘርቤ ቆሻል ገና ትቧርቅ ገና ኦሮምኛ ትቧርቅ ያለሽ እንደው ቃቢ ያጓራብሻል እኮ አልኩሽኝ። ገና ፈልገንሽ አደለም እኛ ፈልገን፣ አለ ፈልገሽ ነው ምትመጭ። ፈልገሽ ነው እላይ ተሰቅለናል። አንቺ ከሰርቶኛል ሻለቀ በቃ ይሄ ነው። ኦኬ። ማንም ያስገደር የለም ፈልገሽ። ግን እኛ ደማችን ውስጥ አለ። አክብሮ የመጣንን ደግሞ ዩ ዌልካም ያ ማለት ግን በር ከፍተሽ ገብተሽ በኦሮሞ መብትና ላይ ተዘባርቅያለሽ ማለት አደለም። ኦኬ፣ እኔ አላግዝልሽ። አንቺ አሁን ፋኒ ስለተናገርሽው እኔ ደስ ሊለኝ ዩ ጋድ ዴሜት ዩ ጋድ ዴሜት። ደስ ሚን መሰላችሁ? እንዲ ሁላችሁ ሁላችሁ። ኖ ኖ፣ እኔ እንደዚህ አይነት ዝቃጭ አደለው። በምናገርበት እናገራለሁ፣ በተቀየምኩት እናገራለሁ፣ በሌላው ፕራውድ የሆንኩበት አስታውሶ ይህንን ቀን ራሱ ምክንያቱም እኔ ስላልኩት አይደለም፣ አንቺም ስላልሽው አይደለም፣ ደሙ ነው የሚያናገረው። ዩጋ ዴሚት ሌላውን እኛ እንነጋገራለን። በፊት ለፊትም ከሆነ እኛ እንጣላለን። በውስጡም ከሆነ የምንጨራርስ ከሆነ እኛ እንጨራርሳለን። አንቺ ግን እንደትነኪው ግን አልፈቅድልሽም። እንደ ኦሮሞነቱ በሌላነቱ አይደለም እንደ ኦሮሞነቱ እከክ። ዛሬ ነው እንደ ማንነትህ ትዝ ያለ ምን ነው። ከዚህ በፊት አላየሻቸውም? ቪዲዮቸውን ዩቱብ ላይ አላየሽም እንዴ ሲሰሩ አላየሽም እንደ ኦሮሞን እና ኢትዮጵያን ከፍ አድርገው ሲጠሩ? አላየሽም እንዳንቺ መሳሪያ መቀበል አለባቸው? እንዳንቺ ዘር ውስጥ ተደብቀው የኔ ዘሬ ነው ኖ ኖ አይልም። ምክንያቱም እስ ሚሽሊንግ ሚክስ ነው፣ ደግሞ ዘር ይጠራካች፣ ደግሞ የገመችው ልጅ ነው። እከካ አንቺም አለሽ፣ የዮሐን የገብረ ጻድቅ ልጅ ሆነሽ ለኦሮሞ ኦሮሞ ኦሮሞ ናትንኩ፣ ምን አባሽ አገባሽ? እኛ ለራሳችን አናንስ ይናዛ ዘመዶችሽን እ እርዳታ የሚያስፈልጋቸው ዘመዶችሽ ላይ ስራ ስሪ። ብቻሽን አውሪ እዛ ማንም አልናቸው። እኛ በቂ ነን እኮ አልኩሽ። ዲቃላዎች አሉ እኛንም ይወዱ አሉ። አንደኛ ደግሞ ቆሮቆ እንደ አሮጌቶች አታስፈልጉም። ወጣት ነው። ይህንን ትውልድ ይህንን ዘመን የሚቀበለው ወጣት ነው። ወጣቱ ይሄድበት። ያው ቆሮቆ እንዳ ሮጌቶ እዚህ ቁጭ በይ እና ብቻ እንደ እንዴ ላብሰው እንደዚህ አድርጎ ዩ ኦኮቴ ኦኮቴ እከክ እከክ። ያንቺን ልብስ ሲለ ያንቺን ልብስ ሲለብሱ ለምን አትናገሪ? ቢቀላናቸው አትይም እንዴ ወይ ማንነታቸው አንቺ አንቺ ራሽ ማንነትሽ ትዝ ያለሽ አሁን እሱንም ትግራይ ተጨፍጭፎ ተደብድቦ ካለቀ በኋላ በይሉ እንትን እንዲህ ብለሽ። ምክንያቱም ግማሽ ኤርትራ ግማሽ ትግራይ ስለሆንሽ ኤርትራ ትግራይን ስለደበደበ ደስ ብሎሻል። ቂምም አለብሽ በነገራችን ላይ ምክንያቱም አባትሽን የገደላ የትግራይ ህዋት ስለሆነ ደስ ብሎሻል። በአንድ በኩል ደግሞ ደሞ አጋሽ ትመስያለሽ። ዩ ጋዴሚት እንዳትናገር አንቺ፣ እንዳትናገር አንቺ፣ ገዳይ እንዳትናገር፣ ገዳይ፣ ጨፍጫፊ፣ የሶሻል ሚዲያ